ሰላም ሰላም፣ እንኳን ደህና መጣችሁ፣ አህለን ወሳህለን። እንደተለመደው በዛሬው ትምህርታችን ለጥያቄዎቻችሁ መልስ ሰጣለሁ። ፍላጎቴ ቃላቶቹን አንድ በአንድ በመዘርዘር እንዲሁም የተለያዩ ምሳሌዎችን በመስጠት የቀን ተቀን የአረብኛ ቋንቋ ለመናገር እንድትችሉ ማድረግ ነው። አሁን ትምህርታችንን እንጀምር። ሰላም እህት፣ እንዴት ነሽ? በመቀጠል ትክፌን ንፍዳህ ማለት ሰዎቹ ይናገሩታል፣ ሊገባኝ አልቻለም። ትክፌን ማለት እባክሽን ማለት ነው። ወንድ ከሆነ ትክፋ ይባላል። ብዙ ሰዎች ከሆኑ ትክፉውን እንላቸዋለን። ለምሳሌ ትክፌን ርዲ አለያ፣ ትክፌን ርዲ አለያ፣ እባክሽን መልሽልኝ ማለት ነው። መልሽልኝ፣ ይህንን ነገር መልሽልኝ ማለት ሳይሆን ስደውልልሽ መልሽልኝ፣ ሳናግርሽ መልሽልኝ እንደ ማለት። ትክፌን እባክሽን ማለት ነው። ርዲ መልሽ አለያ ለኔ። ርዲ አለያ መልሽልኝ። ለወንድ ደግሞ ትክፋ ርድ አለያ እንለዋለን። ትክፋ ርድ አለያ፣ እባክህን መልስልኝ። ትክፋ እባክህን፣ ርድ መልስ፣ አለያ ለኔ። ርዲ አለያ መልስልኝ። ትክፌን ላትዛሌ፣ ትክፌን ላትዛሌ፣ እባክሽን አትቆጪ ማለት ነው። ላትዛሌ፣ አትቆጪ ወንድ ከሆነ ትክፋ ላትዝዓል እንለዋለን። እባክህን አትቆጣ ለማለት ላትዝዓል፣ አትቆጣ። ትክፋ ሳዕድኒ ሽወያ፣ ትክፋ ሳዕድኒ ሽወያ፣ እባክህን ትንሽ አግዘኝ ወይም እርዳኝ ማለት ነው። ሳዕድኒ አግዘኝ፣ እርዳኝ። ሽወያ ትንሽ ወይም ጥቂት። ሴት ከሆነች ትክፌን ሳዕዲኒ ሽወያ እንላት አለን ትክፌን ሳዕዲኒ ሽወያ እባክሽን ትንሽ አግዥኝ ወይም እርጅኝ ማለት ነው። ሳዕዲኒ አግዢኝ፣ እርጅኝ፣ ሽወያ ትንሽ ወይም ጥቂት። ንፍዳህ ማለት ራሴን አሳልፌ እሰጠዋለሁ ማለት ነው። የሚያስፈረቃል ንፍዳህ። ሴት ከሆነች ንፍዲሃ እንላለን። ይህ ቀጥተኛ ትርጉም ነው እንጂ ስሜቱ እንደ ትርጉሙ አይደለም።

ረ እሱ እንዴት አይነት ጥሩ ሰው ነው። በእንደዚ አይነት ነው የተረጎምኩት። እናንተ የሚስማማችሁን ወስዳችሁ መጠቀም ትችላላችሁ። ቃላቶቹን አንድ በአንድ ዘርዝሬ ልተርጉምላችሁ። ንፍዳህ እንዳልኩት ራሴን አሳልፌ እሰጥለታለሁ ማለት ነው በቀጥታ ሲተረጎም። እኔ ውይ ብዬ ተርጉሜዋለሁ፣ ረ ብዬም ተርጉሜዋለሁኝ። ወላሂ ማለት በእውነት እንደማለት ነው። ህወ እሱ ኢንሳን ማለት

እሷ እንዴት አይነት ጥሩ ሰውነች ማለት ነው። ቀጥተኛ ትርጉሙ ነው ይሄ። እኔ ውይ እሷ እንዴት አይነት ጥሩ ሰውነች ወይም እረ እሷ እንዴት አይነት ጥሩ ሰውነች ብዬ ነው የምተረጉመው። ንፍዲሃ ራሴን አሳልፌ እሰጠላታለሁ ወይም ውይ ወይም እረ ብለን ልንተረጉመው የምንችል ቃል ነው። ወላ በእውነት ህያ፣ እሷ ኢንሳና ማለት ሰው ወይም የሰው ልጅ ማለት ነው። ኢንሳና የሚለውን ቃል የምንጠቀመው ለሴት ነው። ጠይባ፣ ጥሩ ወይም ደግ ወይም መልካም ማለት ነው። ይሄ ለሴት የምንጠቀመው ቃል ነው። ኢንሳና ጠይባ ማለት ደግሞ መልካም የሆነች ሰው፣ ጥሩ የሆነች ሰው፣ ደግ የሆነች ሰው ማለት ነው። ለወንድ ሲሆን ኢንሳን ጠይብ ነው የምንለው፣ ለሴት ሲሆን ደግሞ ኢንሳና ጠይባ

አረ ለሷ ከድግ በስተቀር ሌላ ነገር አልመኝላትም ብዬ የምተረጉመዋለሁኝ። ንፍዲሃ ራሴን አሳልፌ እሰጣታለሁ ማለት ነው። ውይ ማለትም ነው በኒያ ተረጓጓም አረ ማለትም ይሆናል። ወማ ንሕብ አንወድም፣ ወማ ንሕብ አንወድም ማለት ነው። ለሃ ለሷ ማ ንሕብ ለሃ ማለት ደግሞ አንወድላትም ወይም አንመኘላትም ማለት ነው። ኢላ አልኸይር ኢላ አልኼር ከደግ ነገር በስተቀር፣ ከጥሩ ነገር በስተቀር። ወንድ ሲሆን ንፍዲህ ወማን ነሕብለህ ኢላ አልኼር እንለዋለን። ንፍዲህ ወማን ነሕብለህ ኢላ አልኼር ራሴን አሳልፌ እሰጠለታለሁ ለሱ ከደግ በስተቀር ሌላ ነገር አልመኝለትም ማለት ነው። በእኔ አተርጓጎም ደግሞ ውይ ለሱ ከደግ ነገር በስተቀር ሌላ ነገር አልመኝለትም። ማለት ነው። በእኔ አተረጓጎም ረ ለሱ ከደግ በስተቀር ሌላ ነገር አልመኝለትም ማለት ነው። የፈለጋችሁትን መጠቀም ትችላላችሁ። እህቴ እባክህን ብሬን መልስልኝ ሳንጣላ በፊት የሚለውን አብራሪ ልኝ ነው የሚለው ይሄ ጥያቄ። ለው ሰማሕት ዓጢኒ ፍሉሲ ገብል ላነትሃወሽ። ለው ሰማሕት ዓጢኒ ፍሉሲ ገብል

እንደ ማለት ነው። ገበላት ሲር ማለት ደግሞ ከመፈጠሩ በፊት ወይም ከመድረሱ በፊት ማለት ነው። መሻክል ችግሮች ናቸው። አንድ ችግር ሲሆን ሙሽኪላ እንላለን። ቤና ማለት በመካከላችን ማለት ነው። ሴት ስትሆን ለው ሰማሕቲ ረጅዒ ሊ ፍሉሲ ገበላት ሲር መሻክል ቤና እንላታለን። ለው ሰማሕቲ ረጅዒ ሊ ፍሉሲ

ፈጣሪ ይባርክህ ማለት ነው። ይህ ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ለማወቅ ስለምፈልግ አስተያየታችሁን መስጠት እንዳትረሱ። ጥያቄዎቻችሁን ላኩልኝ እመልስላችኋለሁ። ማዕሰላማ ደህና ሁኑ፣ እወዳችኋለሁ። ባይ ባይ